ሰላም ውድና የተከበራቸው የተከበራችሁ የኤልስ ቤተሰቦች እንዴናችሁ? ደህና ናቸው። እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ዛሬ በአዲስ ቪዲዮ በአዲስ መረጃ መጥቻላችኋለሁ። ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኑኝ አበረታቱኝ ማለት ነው። ዛሬ ይዤ የመጣሁት ቪዲዮ ስለ ሳምሬና ስለ ፍኒ እንዲሁም ደግሞ ስለ ዲጂኬያ ነው። አዲስ መረጃ አዲስ ቪዲዮ ነው። ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኑኝ አበረታቱኝ ማለት ነው። ላይክ ሼር ባደረጋችሁን ሰብስክራይብ ባደረጋችሁን ቁጥር የምን እናንተ የምንጠቀመው ነገር ስላለ እናንተ ደግሞ እኔ ላይክ እና ሼር ሰብስክራይብ በማ በማድረግ ቤተሰብ ሆኑኝ ለማለት ወዳለው ቤተሰቦችዬ እንግዲህ ፋኒና ሳምሬ በሚያደርጉት ንግግር መጀመሪያ የሳምሬ ንግግር አይተን እንመለስ እና ከዛ በኋላ ምን አይነት እንትን ለማለት እንደፈለገች አስረዳችኋሉ ማለት ነው። እንግዲህ እሱም ደግሞ ሽማግሌም እየላከ ነው። ምክንያቱም አሁን ላይ እንዳያችሁ በጣም ቀንሷል፣ በጣም ከሰውነት ተራ ወጥቷል ማለት ነው። እስኪ ሳምሬን ሰምተናት እንምጣና ከዛ ምን እንደሆነ ምን እያለ እንደሆነ አብረን እናያለን ማለት ነው። ወደ ባ ቤተሰቦቼ ተከታተሉኝ። ባይዘዌ ማዘር ከእሱ ጋር በነበራት ጥል እኔ የለውም ነበር እኔ የለውም ነበር ስል አልከታተልም በፍጹም ማለት ነው። እና ኤቭሪቲንግ የሚደርሰኝ ከሱ ነበር። እንደዚህ እኮ ዛሬ አለችኝ፣ እንደዚህ እኮ አለችኝ፣ እንደዚህ አለችኝ። ላይክ ያ ነገር በጣም ያናደዋል፣ ለቤት ውስጥ በጣም ይናገራል። እና ኔ ሰዓት ላይ በዛብኝ፣ እንደነገርኩ ነገር ላይክ ሁለቱንም ማስኬሄድ አልችልም። እሷም የራሷ ያለ ድርችው ነገር አላት። በግዴታም ደግሞ ተቀበዩ ልላትም ደግሞ አልቻልኩም። ሞክሬ አለው እሱ ደግሞ እዚህ በራሱ ደግሞ የሚፈልገው ነገር አለ ላይክ ስለዚህ፣ ያለኝ አማራጭ መውጣት ነው ከሁለቱ ማለት ነው ግን የሆነ ሰዓት ላይ በዛብኝና ተሬ በቃ ወተ ለምን እናንተ ማትናገርም? የውስጥ ያንን ህል ወይ እኔ ላይ ሁሉ ነገር ከምትዘረግፈው ለምን ወታ አትናገርም? በየት ተናገርኩ? ማለት እዚህ አብሻ ኮሚኒቲ ነው ነው መጀመሪያ ጀርመን ሀገር ቤተሰቦቼ እንደሰማቸዋት ነው ማለት ነው፣ ሳምሪን ማለት ያኔ እኔ ሌላቸው የፈለጉት ምንድን ነው። አንዳንድ ጊዜ የሰውን ህመም አለመረዳት መልካም አይደለም። ምክንያቱም አሁን እኔ ሳምሪ ላይ ያየሁት ነገር ምንድን ነው? ሁለት ያጣ ጎመን። እንዴት ነው ሁለት ያጣ ጎመን ማለት? ጂጂ ጋም አልነበረችም፣ ፋኒ ጋም አልነበረችም። ምክንያቱም ፋኒን በእናቷ ምክንያት ሰላም ያሳጣት ነበረ እናቷም ደግሞ በእሱ ምክንያት ሰላምታ ሳጣት ነበረ። አያችሁ። እና እኔ አሁን ከዚህ የተረዳሁት ምንድን ነው ምንም ይሆን ምንም፣ ምንም ይፈጠር ምንም ከቤተሰብ ውጭ የሆነ ነገር ወይ የለውም በቃ ቫልዩ የለውም። ምክንያቱም ክብር ያሳጣል። አሁን የዛን ጊዜ ከፋኒ ተጣልታ፣ ከእናቷ ጋር ተጣልታ ከፋኒ ጋር ስትሄድ ባይቆዩ ኑሮ መቼም ጅጅ ጥላት ጥላትም የነበረ የዛ ዘመን እሱ አሁን ምክንያት ያደረገው ተጣልታ ወታን ያነሳኋት የሚለውን ነገር ነው ምክንያት አድርጎ ባይውል አድርጎ የሚያወራው ማለት ነው። ግን መቼም እንደዛ እንዳሉ አይቀሩም የነበረ። እሱ ባይኖር የሆነ ነገር ላይ መድረሱ አይቀርም የነበረ ይቺ ልጅ። ሶሪ ለካሜራው ጥራት ሰው ቤት እጅ ነው ያደረስኩት ያለውን እና የሆነ ለንትኑ ይሄ እሷ የሆነ ደረጃ ላይ የሆነ ነገር ላይ መድረሰው አይቀርም የነበር። ምክንያት እሱ ሊሆን አይችልም ነበረ። አንድ ጊዜ አንድ ነገር የሆነ ሰው እሱ ነው እንደዚህ ያደረጋት፣ ያኔ እሱ ነው አታጌ ያደረጋት የሚለው ነገር ምክንያት የሆነለት ለሱ፣ እሱ ነው ሲጣላት እንኳን ሲጣላት የት ትሄጃለች መሄጃ የለሽም ነው ያላት። እንጂ ለእኔ ብላ ተጣልታልኛለች ለእኔ ብላ ቤተሰቦቼን ቤተሰቦቿ አልባው አድርጋለች ብሎ አላሰበም እሱ ምክንያት ያደረገው ይመስለኛል። ያቺ ሞመንት ተጣልታ እሱ ጋር የሄደችበት ሞሜንት ነው በቃ ለእሱ ትልቅ ሁለት አድርጎ ያሰባት ማለት ነው። በተለይ በተለይ በወንድ ልጅና በፍቅረኛ ማህል እንደ ሁለት አድርጎ የሚያስብ ሰው ካለ ይሄ የጤነኝነት ስሜት አይደለም። ሳምሬ ላይ ስህተቱን ያየሁት ያ ነው። በእሱ ተነስታ ቤተሰቧን መጣላት አልነበረባትም። በቃ እንግዲህ አንድ የተፈጠረው ተፈጥሯል። ሌላው ነገር እኔ ማስተላለፍ የምፈልገው ነገር ምንድን ነው? ብዙ ሰዎች ብዙ ሴቶች አሉ ጫና እየደረሰባቸው መኖር የሚፈልጉ ይቅርታ ጫና እየደረሰባቸው መኖር የሚፈልጉ ሰዎች አሉ። እነዛ ሰዎች እኔ በጣም ነው የሚገርመኝ ለምን እንደሚኖሩ ለምን ሕይወትን እንደዛ ተጋፍጠው መኖር እንደሚፈልጉ አላውቅም። እንደዚህ ተጋፍጣችሁ ከወንድ ጋር የምትኖሩበትን ጀግንነታችሁን ተጋፍጣችሁ ብትሰሩ እኮ ከዚህ የበለጠ ሌላ ሌላ ዚህ የበለጠ ታሪክ ትሰራላችሁ። የምሬ ነው ምላችሁ እና ሳም አሁን ላይ እሱም በየፊናው እየወጣ ማውራቱ እየወጣ እሷን እሷ ያደረገችውን ነገር ማውራቱ ተገቢ ነው ብዬ ባላስብም እሷም ደግሞ እየወጣች ማውራቱ ተገቢ ነው ብዬም አላስብም። ምክንያቱም በእነሱ ስህተት በእነሱ ቫይብ ላይ የተፈጠሩ ሁለት ልጆች አሉ። ለሁለቱ ልጆች ሲባል ሌላ ታሪክ ውስጥ ባይገቡ መልካም ነው እላለሁ። ሌላ እኔ አሁንም ቢሆን ከሳምሪ ጎን ነኝ። ምክንያቱም እኔ ሳምሪ በጣም ነው ማደንቃት። በጣም ጎበዝ ናት፣ በጣም ጀግና ናት። አሁን ላይ ሄዳ ኢትዮጵያ ተዝናናች፣ እንደዚህ አለች፣ እንደዚህ አለች መብቷ ነው። ታፍና የኖረችበት ነው ታስራ የኖረችበት ህይወት ነው። ስለዚህ አሁን ላይ እንደፈለገች የመዝናናት መብት አላት። እኔ ህን ነው የማስበው። ሌላው መታችሁ የእናቷ ልጅ እንደዚህ በእናታችሁ ፕሊስ፣ ከእናንተ ላይ ያልደረሰውን ቁስል ሰው ላይ የደረሰውን ቁስል በእናንተ ጫማ ላይ ሆናችሁ አትፍረዱ፣ አትዘኑ። ምክንያቱም ነገ ምን ሊፈጠር ምን ልሚገጥማችሁ አታውቁም ራሳችሁ ስለዚህ ፕሊስ በተቻላችሁ መጠን አታካት አታድርጓት ማለት ነው። እሷና እሱ እሷ እሱ ከለቀቀችሁ በኋላ እሱና እሷ ያሉበትን ልዩነት ማየት ከሰውነት ጥራት ለራሱ ያሉበትን ልዩነት ማየት ትችላላችሁ። በጣም ብዙ ልዩነት አላቸው እና በተቻላችሁ መጠን በተቻላችሁ መጠን ያልሆነ ነገር እያደረጋችሁ ልጅቷን አታካት አድርጓት። ዋጋ ክፍላለች። ቤተሰቧን የጣለችበት ትዳር ነው ቤተሰቧን የተወችበት ትዳር ነው። ኦፍኮርስ እናውቃለን፣ ግን በዚህ የተነሳ ደግሞ አታገ እያደረጋችሁ፣ እያሸማቀቃችሁ፣ ምን እያደረጋችሁ እሷን የሆነ እንትን ለማለት ባትሞክሩ መልካም ነው ብዬ አስባለሁ። በተረፈ ሳምሬ፣ የኔ ቆንጆ፣ የኔ ጀግና ከዚህም በላይ በርትተሽ፣ ከዚህም በላይ ጠንክረሽ እንደማይሻ አልጠራጠርም። በርቺ፣ ጠንክሪ ምንም አያመጣም። እንዲው ታሪክ ሰርተሽ ገንዘብሽን አስመልሰሽ ሰው ሁነሽ እንደምትመለሽ አልጠራጠርም። እኔ ግን ስለ ሳምሬ ስደግፍ እና ስለ ሳምሬ ሳወራ ፋኒን የጠላሁት የሚመስላችሁ ሰዎች ግን ሆዋሪው የምሬ ነው። አልጠላሁትም፣ ግን ተግባሩ፣ ስነ ምግባሩ ያናድደኛል። ሰው አይሰማኝም። ያኔ የሰው ሰው መውደድ አለ። ሰው ይረዳኛል ብሎ የሚያደርገው ነገር በጣም ያናድደኛል። ምክንያቱም አንዳንድ ሰው የውስጥ እሾህ የውጭ ጋጋ ስለሆኑ ማለት የውጭ አልጋ ስለሆኑ ማለት ነው ነው ፋኒ ማለት ደግሞ የውስጥ ቃጋ የውጭ ደግሞ አልጋ ነው። እንደዛ ስለሆነ ነው ፋኒን ሁልጊዜ የምሰድበው እና ሌሎቻችሁ ደግሞ አሁን በነገራችን ላይ ሊታረቁ ነው። ሊታረቁ ስለሆነ ትርፍ ንግግር መናጋገሩ አስፈላጊ አይደለም ብዬ ስለማስብ ነው። ሊታረቁ ነው። በሰርግ እንደ አዲስ ሊጋቡ ነው። እንደ አዲስ ቤተሰብ የሚቀር ቅር ተባብሎ ጂጅ መሳደቧ ልታቆም ነው ምናምን ነገር ግን በዚህ አመለካከቱ ያላቅም እንዴት መኖር እንደሚችሉ ግን መግቻ ለልጆቻቸው ሲባል ሊታረቁ ነው። እና ወሬ አታብዙ አታሾክሽኩ ለማለት ፈልጋለሁ። ስለነበረን ቆይታ ከለብ ከለብ አድርጊ አመሰግናለሁ። ወዳችኋለሁ። ቴንኪዩ ሶማች ማች ላይክ ሼር ሰብስክራይብ እያደረጋችሁ ስለምታበረታቱኝ ደግሞ አመሰግናለሁ። ዛሬ ስልኬን እንደዚህ ያንቀሳቀስኩ ነው የቀረጽኩላችሁ በእጄ ማለት ነው እና ፕሊስ ላይክ አርጉ።